ክርስቶስ መድኃኒነ መጻ ወሃመ ወበህማማቲሁ አድኃነነ መድኃኒታችን ክርስቶስ መጥቶ ሰው ሁኖ መከራ ተቀበለ፣ በመከራውም አዳነን። እግዚአብሔር አምላኬ በሰሙነ ሕማማቱ ምን አደረገልኝ በሚለው ዛሬ በእለተ ረቡዕ ምን እንደሆነ የምንመለከትበት እለት ነው። እግዚአብሔር በሁላችን ላይ አድሮ ይኑር። በዚህም ሰዓት ምድራችንን ከሚያስጨንቀው ቸነፈር ምሕረቱን ልኮ እንዲፈውሰን የእሱ ፍቃድ ይሁን። ዓለምን ሁሉ ሰላም ያድርግልን። አምላኬ እግዚአብሔር፣ ጌታዬ ኢየሱስ ክርስቶስ እርሱ በሰሙነ ሕማማቱ ምን አደረገልኝ? ምን ያላደረገልኝ ነገር አለ? ምን ያልሆነልኝ ነገር አለ? ክርስቲያኖች፣ ምን ያልሆነልን ነገር አለ? ይቺ ዕለተ ረቡዕ በቤተ ክርስቲያናችን ልዩ ቀን ናት። ሕማማቱ ሰኞ፣ ማክሰኞ እየተሰደበ ስሙ በክፉ እየተነሳ የታመመበት ከሕማም ሲቆጠር ዕለተ ረቡዕ ደግሞ ምክር የጸናባት ፈሪሳውያን ኢየሱስ ክርስቶስን ለመግደል ለመስቀል ያውም በፋሲካው ዕለት ምክንያት ያገኙባት ዕለት ናት። በዕለተ ማክሰኞ ሰሉስ በቢታንያ በስምዖን ዘለምጽ ቤት የሦስት መቶ ብር ዋጋ ያለውን የአልባስጥሮስ ብልቃጥ ይዛ በውስጡ ያለውን ሽቶ በጌታ ላይ ባፈሰሰች ጊዜ ይሁዳ ተቆጣ። ከዛ በኋላ ጌታን ለማስያዝ የወሰነበት በተለይ ደግሞ ሦስት መቶ ብር ስለነበረ ከመቶ ብር አስር ብር ስለሚያገኝ ሠላሳ ብር ስለጎደለው ወደ ፀሐፍት ወደ ፈሪሳውያን ሄዶ የምትሰጡኝን ኢየሱስን እሰጣችኋለሁ አሳልፌ እሰጣችኋለሁ እናንተስ ምን ትሰጡኝ አላችሁ አላቸው። ይሄ ሁሉ ሐሳብ የሰይጣን ነውና ሰይጣን ለጎደለበት ይሁዳ ጎደለቢ ብሎ ላሰበ የተሰጠውን ተአምራት እውር የማብራት ለምጻም የማቅናት ሽባ የመተርተር ሙት የማንሳት፣ ይሄ ሁሉን ጸጋውን ሳይመለከት 30 ብር አታሎት 30 ብር ቢመዝኑለት አሳልፌ ሰጣቸዋለሁ ብሎ ተስማማ። ይህ ሰው ባልተወለደ ይሻለው ነበር ብሎ ዳዊት የተናገረው ትንቢት ነው። የይሁዳ ታሪክ በጣም አስጨናቂ ነው። ያወላለዱ ታሪክ እናትና አባቱ በልጅነት ተጋብተው አባቱ አንድ ቀን መንገድ ላይ ድንጋይ ላይ ቁጭ ብሎ እንባቆም የሚባል አንድ ነቢይ ከአስራ ሁለቱ ደቂቅ ነቢያት አንዱ የሆነው አይደለም። ይሄ እንባቆም የተባለ ነቢይ ሲመጣ፣ የይሁዳ አባት ፊቱን በመጎናጸፊያ ሸፍኖ ኖር ላለማለት ፊቱን መለሰ። ነቢዩ የሄደበትን ጉዳይ ጨርሶ ሲፈጸም አሁንም በዛው መንገድ በዛይ ድንጋይ ላይ የይሁዳ አባት ቁጭ እንዳለ ነበር። በዚህ ጊዜ ንባ ቆም እንዲህ አለ። ነቢዩ ተናገረ። አንተ የምትወልደው ልጅ እናቱን ያገባል፣ አባቱን ይገላል፣ ጌታውን ይሸጣል ብሎ ተናገረበት። ልበ አምላክ ዳዊት ባልተወለደ ይሻለው ነበር ብሎ በመዝሙር የሚናገረው ይህንን ነው። ታዲያ የቤት ገባና ለሚስቱ እረ ዛሬ እንዲሆነ አላት። ታዲያ ምን ይሻለናል? ነቢይ ነው የተናገረ ይሆናል። በቃላ ለመገናኘት እንወስን ተባባሉ። ሆኖም ግን አንድ ቀን ወይን ጠጥተው ሁለቱም ይሁዳን ጸንሰው አደሩ የጥንት ዘመን ነውና ከወለዱት በኋላ በሳጥን አድርገው ባህር ላይ ጣሉት ከነሱ በተቃራኒ በሆነ አገር አረፈ ወስደው አሳደጉት የጦር ሰው ሆነ አድጎም ጦርነት ሲዋጋ አባቱን በጦር ሜዳ ገደለ ጀግና ነበርና የጦር መሪ ስለነበረ ወደዛች ሀገር ሲገቡ መልከ መልካም ሴት አግኝተው ይችላሉ፣ ሲሉ የገዛ እናቱን አመጡለት። ያን ታሪክ ስለምታቀረ እንዲህ ነበረ ስትል አለቀሱ። ምን ይሻለናል ብለው አሰቡ። ኃጢአት መራራ ናት። ይቅር እንዲላቸው ወደ ኢየሱስ ክርስቶስ ሄዱ። እሱን ከአስራ ሁለቱ ሐዋርያት እሷን ከሰላሳ ስድስቱ አንስት መደባት። እንግዲህ ይሄ ትንቢት ነው የተፈጸመው። ማክሰኞ ቀን ያ ሰላሳ ብር ስለጎደለበት ፈሪሳውያን ሰላሳ ብር ቢመዝኑለት ተስማማ። ከዛ በኋላ ጌታውን አሳልፎ ለመሸጥ ጊዜ ፈልግ ጀመር። ከሶስት ዓመት አመት በኋላ ይከታተለው የነበረው ሰይጣን በልቡ ገባ። እለ ተረቡ ፈሪሳውያን ምክራቸው የጸናበት ቀን ነው። ጌታንም ለመያዝ የወሰኑበት ቀን ነው። በተለይ ደስ አላቸው። የራሱ ሰው አሳልፎ ይሰጠናል አሉ። አንደኛ የራሱ ሰው ነው፣ እኛም አንሳሳትም። ምክንያቱም ድንገት ዮሐንስ በመልክም ይመስላል በቁመናም ይመስላልና ከእሱ ጋርን እንዳይሳሳትብን ይሉ ነበር። ሌላው ደግሞ ብዙ ጊዜ ሊይዙት እየፈለጉ በወንጌል እንደተመዘገበ እንደተጻፈ ከመካከላቸው ይሰወር ነበረ። ስለዚህ የራሱ ሰው አሳልፎ ሰጠን ብለው እነሆ ይህንን ክፋት አጽንተው ጌታን ይዙት ዘንድ በዕለተ ረቡዕ ወሰኑ። ዕለተ ረቡዕ ጌታችን የነበረው በቢታንያ ነው። ገና ያኔ አዳምን ከልጅ ልጅህ ተወልጄ አድንሃለሁ ያለው ቀን እንደደረሰ ለደቀ መዛሙርቱ ነግሯቸዋል። ማክሰኞ ዕለትም ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ ብሎ ለነገው ፋሲካ እንዲዘጋጁ አድርጓቸዋል። የዓለምን ሲፈጥር

በቁስላቲሁ በቁስለ ሕማሙ ይፈውሰን ዘንድ የማይታመም መለኮት በስጋ ታመመ። ዛሬ ረቡዕ አምላኬ ለእኔ ሲል ሊሰቀል ለእኔ ሲል እንሆ ተይዞ ሊገረፍ የተወሰነበት ዕለት ነው። እቺ ዕለት በቤተ ክርስቲያናችን ከሰባቱ አጻማት ከአርብ ጋር ተደምራ ጾመ ድህነት ተብላ የምትጠራባት ቀን አንዷ እለተረቡ ናት። የድህነት ቀን ዛሬ እለተረቡ የኔና የእናንተ የድህነት ቀን ናት። እርግጥ ነው። ዛሬ የፈሪሳውያን ምክር እንሆ ከአይሁድ ምክር ከይሁዳ ሐሳብ ጋር የፈሪሳውያን ሁሉ ሐሳብ የጸናበት ቀን ነው። በዚህ አጋጣሚ ግን ወቁ በእኔና በእናንተ ላይ ሲመከር የነበረው የሰይጣን ምክር እንደገና የሚወድቅበት ዕለት ነው። እውነት ነው። መድኃኒቴ ኢየሱስ ክርስቶስን ሊይዙት አምላኬ መድኃኒቴ ኢየሱስ ክርስቶስን ሊሰቅሉት ይሁዳ የተስማማበት ጸሐፍት ፈሪሳውያንም የወሰኑበት ዕለት ነው። በዚህ ጊዜ ደግሞ የሰይጣን አሰራሩ በእኛ ላይ የነበረው በሁላችን ላይ የነበረው ሊደመሰስ የቀረበበት ቀን ዕለተ እረቡ ዕለተ ምክር የዲያብሎስ ምክርም የፈረሰበት ነው። ስለዚህ ወገኖቼ ይቺ ቀን ለእኛ ልዩ ቀን ናት። ፈሪሳውያን መከሩ ንበል እንጂ አምስት ሺ አምስት መቶ ዘመን የነበረው የዲያብሎስ አሰራር የሚመክንበት እለት ምክሩም የሚፈርስበት እለት ነው። እነሱ ይመክረዋል። አዎ ክርስቶስን ሊይዙት ይመክረዋል። አዎ ኢየሱስ ክርስቶስ ደግሞ በእኛ ላይ ያለውን የዲያብሎስ ምክር ለዘላለም ሊያቆመው በነቢያት ያናገረውን ሁሉ ወደ ፍጻሜ ያመጣባት እለት እቺ እለተ ረቡ ናት። ልዩ ቀናት እርግጥ ነው፣ መከራውን እያሰብን ሕማማቱን መሰደቡን እያሰብን ስለ እኛ የሆነውን እያሰብን በእሱ ላይ መከሩ አይሁድ። የማይመከርበት አምላክ ላይ ሰማይን ሲዘረግ አማካሪ የሌለው ምድርን በኋላ ሲያጸና አማካሪ የሌለው እኛን ሲፈጥር አማካሪ የሌለው እርሱ እነሆ አይሁድ መከሩበት፣ ግን የሁላችን ድኅነት የሁላችን ሕይወት የሚመለስበት 5500 ዘመን የነበረው የዲያብሎስ ምክር ዛሬ የፈረሰበት ዕለት ነው። በተቃራኒው ስታዩት ፈሪሳውያን ምክራቸው ጸንቷል። በዚህኛው በኩል ስታዩት ደግሞ ምክራቸው የጸና ይምሰላቸው እንጂ እኛን ለማዳን የመጣው ኢየሱስ ክርስቶስ የዲያብሎስን ምክር ያፈረሰባት ዕለት እቺ ዕለተ ረቡ ናት። አምላኬ በአንተ ላይ መከሩ በአንተ ላይ በተመከረው ምክር ግን በእኔ ላይ የተመከረውን የዲያብሎስ ምክር አፈረስከው። አንተን ሊይዙ ተስማሙ። አምላኬ ሆይ፣ እኔን ደግሞ ሲገዛ የነበረውን ዲያብሎስ አዎ፣ በኃጢአት ሲዘኝ የነበረውን ዲያብሎስ አዎ፣ ለዘላለም ልታስርልኝ አምላኬ ሆይ፣ እነሆ በዚሽ ምድር ከድንግል ተወልደ መጣህ። ፈሪሳውያን ከይሁዳ ጋር በአንድ ምክር ሆነው አዎ፣ አንተን ሊሰቅሉህ ተማከሩ። ሊይዙህም ተማከሩ እስከ ዛሬ ሲገዛኝ የነበረው ዲያብሎስን ቀንበር ሰንሰለት ከኔ ላይ ልትጥልልኝ አምላኬ ወሰንክልኝ። ዘእያሃምም የማትታመም አንተ የማትታመመው መጻይከ መጣህልኝ መጣህልን። ከድንግል ማርያምም ተወለድክ። ውሃም መታመምህ ታድነን ዘንድ በቁስልህ ግርፋት ትፈውሰን ዘንድ ለተረቡ ምን ሆነልኝ? የዲያብሎስን ምክር አምስት ሺ አምስት መቶ ዘመን የነበረውን አፈረሰልኝ። በቁስሉ ቁስሌን እንደወሰደው በህመሙ ሕማሜ እንደወሰደው በምክሩ የተመከረብኝን ያፈረሰበት ዕለት ልዩ ዕለት ረቡዕ ናት። ደስ ይበላችሁ ወገኖቼ። ሐዘኑን እያሰብን እናለቅሳለን፣ ልባችን ደግሞ ደስ ይለዋል። ሐዘኑን እየሰማን ሕማሙን እያደመጥን ውስጣችን ያዝናል፣ ግን ልባችን ደግሞ ሐሴት ያደርጋል። ሰውነታችን ይሰግዳል። አዎ ሰይጣንን ለዘላለም የሚፈርስበት ታላቁ ኃይል እሱ ነውና ዕለተ ረቡዕ ሰሙነ ሕማማት ፈሪሳውያን በሱ ላይ መከሩ፣ በእኛ ላይ የነበረውን ምክር ግን ያፈረሰበት ልዩ ዕለት ነው። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ፣ ስለ እኔ ብለህ ከሰማይ ወርደህ ከአዛኝቱ ከድንግል ማርያም በከብቶች በረት ተወልደህ የከብቶች በረትን ሳትንቅ የተወለድከው ለካ የኔን ኃጢአቴን የኔን በደሌን ልትገፍ ለካ ልቤን አትጸየፈውም ለካ አይጸየፈንም ወገኖቼ ለካ አይተወንም ለካ አይርቀንም ለካ አይሸሸንም በረቱ አይሸተውም የአልአዛርን አዛር መቃብር አስከሬኑ አይሸተውም መጥቶ ያነሳዋል አልአዛርን ለካ ያነሳኛል አምላኬ ይፈውሰኛ፣ ፈውሰኝ አምላኬ። የማይተው እግዚአብሔር አለኝ። አምስት ሺህ አምስት መቶ ዘመን የነበረውን ምክር ያፈረሰልኝ አምላኬ፣ አንቴ ድንግል ልጅ አትተወኝ፣ ይቅርበለኝ። አዎ እንደ ቅዱሳኑ አልሰግድልህ፣ እንደ ጻድቃኑ አልንበረከክልህ። ብንበረከክም ብሰግድም ከኀጢአቴ ጋር ነው። አንተ ግን በምረትህ እስራት ልትፈታ ስለ እኔ ተይዘህ የእኔን መያዝ ከዲያብሎስ ቀንበር ነፃ ልታወጣ መታሃልና፣ ለዘላለም አምንሃለሁ፣ ለዘላለም አመልክሃለሁ። ለዘላለም አባት የሆንልኝ ከዘመዶቼ ጋር ሰላምህን ስጠኝ፣ ከዓለም ጋር በረከትን አድለኝ። አምላክ ሆይ ሁሉን ማድረግ ትችላለህና፣ መከራዬን የወሰድክልኝ አንተ ስምህ ይቀደስ።